ሚስት ግን ታድላ ማለቴ፣ እህቴ ታድላ። አይሰናይ፣ ደግሞ እሷ በምንድነው የታደለችው? ምን እንዳላወቀ ትሆናለ። ያው በስራ ነዋ። ደግሞ የምን ስራ እንዳትለኝ፣ ያው የአልጋ ስራ ነዋ። ለማንኛውም እንዴት አረግከው የመፋታቱ ጉዳይ? እየጨራረስኩ፣ አታስቢ። ስለ ቤቱ መልካም ነገር ይኖረናል። እሺ። እና እንዴት እንዴት ሆናለ የቤቱ ሰነድ? ያው እዚያው ነው ያለው ያው ካርታውን ይዘን ሄደን እንደ ተባባል ነው። በአንቺ ስም እናዞራለን። ከምንም ነገር እንዳይደርሳት እናጋታለን። በዚህ ላይ ደግሞ እሷን ብትሞት ከጭንቀትም እንገላገል ነበር። ሞታችን አልሞታችም። ሞታችን እኮ እስኪ ሬሳ መገለጽ ብቻ ነው ይቀራል። ሬሳማ አንተ ነህ። ኧረ ወይኔ፣ ምን አይነት ሰዎች ናችሁ? ምን አደረኩሽ ግን አንቺ እንዲህ፣ ቢያንስ እንደናቴ ልጅ ነበር የማይሽ። ምን አድርጌሽ ነው እኔ ሐኪም ቤት ነኝ ብዬ ስነግራችሁ እናንተ ግን አጋጣሚውን ተጠቅማችሁ ትዳራላችሁ አይደለ ወይ? ሰላም አቦ፣ በእናትሽ የምን ማከበር ነው እንትን ውሻ። እኔ የሚዘጥተኝ ከአንተ ልጅ መውለዴ ብቻ ነው። አቦ በእናትሽ አታካብጂኝ። ምንድን ነው ዝም ብለሽ መች ይሆን የምትረብሽኝ? እኔ ራሴ የሚያነድኝ ከአንቺ ልጅ መውለዴ ነው። ይህን ቤት መቼ ማታገኘው አንቺ። በጣም ይዞች ነው ለምትረብሽኛለሽ። ውጪ ልኝ ከቤት

ወደ ሥራ ነው ምትሄደው አላችሁኝ ነበር። ለንቺ እሱማ ብላይ ነበር ባክ። የሆነ ነገር ሲዞርባት ነው ወደዚህ የመጣችው። ባለቀ ሰዓት እንያዝ፣ እንዲሁም እንኳን ተያዝ። ከሱ ጋር ለመለየ ሌላ ምክንያት ከመፍጠር አጋጣሚ ያሽቀበጣል። እሱማ ትክክል ነሽ። አክስሽ እናትሽ ናት ብዬ እንዴት ነው ለጂ ማስረዳት? አቡ አንተ ደግሞ ማያስጨንቅ ነገር ያስጨንቃል። ይልቃው ለደስታች እንዴ አረበስ ማማዝሽ ተረጋጊ። ልጅቷ ግን ማነች? ምንድን ነች? እህቴ ናት። በስማ እህቴ እንዳይነሱ አለ። በእርግጥ በስጋ ወስጋ ባነገናኝም፣ እንጀራ እናቴ ልጅ ነች። የሚገርም ከልጅነታችን ጀምሮ አብረን ነው ያደግነው። ትቀናብኝ ነበር። የኔ የሆነው ነገር በሙሉ ለመውሰድ ነበር ጥረት የምታደርገው። ያው ዛሬም እንደምታየው ያው ህይወቴ ናባላሸችው ለማኮ አንተን ከመጥራት በፊት አኪም ቤት ነበርኩኝ። ወይኔ ይወትከን እህት ይደወልች በልን ካውራት አሎ አሎ፣ የቱና ነው ስራ ቦታ? አንቺ ትነ ያለሽ አንቺ አልገባሽም፣ አኪም ቤት ነው የካንሰር ታማሚ ነሽ አሉኝ። እናናፈርምልኝ፣ ኬሞ ትጀምሪያለሽ ብለውኛል። ህይወቴ በጣም አደጋ ውስጥ ነው ያለው፣ እባክህ ስለምን። ኬሞ ምታዋሉ ደና አይደለሽም እንዴ? እኔ እስካሁን ደና ነኝ ብዬ ነበር አስበው። ዶክተሮቹ ግን ደህና አይደለሽም እያሉኝ ነው። እናናፈርምልኝና ወደ ስራ ልሄድ። እኔ አሁን ስራ ላይ ነኝ። ኬሞ ተጀምሮ ስራ ይከብድሻል። ታችን ማስፈቀደን እንሄዳለን። ወይኔ ሰውዬ፣ እኔ ቀን በቀን ስራ ማስፈቀድ አልችልም። ዛሬ ነው መሆን ያለበት። እኔ አሁን ስራ ላይ ነኝ። ስራውን ትቼ ልምጣ እንዴ? ሰውዬ ታመመ ያለው እያልኩህ እኮ ነው። ስራው ጥንቅር ብሎ ሊቀር ይችላል። ቆይ ያልቀድመም እንዴ? ቆይ አለቃ ይጠራኝ ነው በቃ። ወይኔ ወይኔ። ሰላም ተዋት ባክ፣ እኛ ደስታችን እናጣጥም። ይቺ ደግሞ አትሆንም እንዴ? ምን አውቃለሁ፣ ፋርሚሊ ምናምን ትልሽ ይሆናል። ኪሞ ምናምን ገለመሪ እያለች ነው ሎይኔት ሰንዬ እንዴት ነሽ? ዳ ሰላም አደርሽ? አለሁልሽ። እህቴ ደህና ነኝ። ምነው ድምፅሽ ልክ ነው? የተፈጠረ ነገር አለ? የቱ ነሽ ነው? እኔ በእናትሽ ለአንድ የስራ ጉዳይ ወደ አዳማ ወጣሁ። ልደርስ ነው፣ ትንሽ ነው የቀረኝ። ምን ነው? ሐኪም ቤት ካንሰር አለብሽ እያሉኝ ነው። እባክሽ ነው ይልኝ። ወይኔ፣ በጌታ ምን እንጣለብሽ እህቴ። እና አሁን ልመለስ፣ ደርሳለሁ። እሺ በቃ ወይ ሌላ ቀን ትመጫለሽ። ዛሬ ስራ መግባት አለብኝ። አይዞሽ በቃ እቴ፣ ደግሞ ብዙ አይሰማም። እሺ ስወርድ ደውልልሻለሁ። በል በቃ፣ እሷም ወደ ስራዋ ትሂድ እኛም ወደ ስሪያችን እንግባ። ሰላም፣ በቃ አታልቅሺ። ነገሩ ከባድ ነው ይገባኛል፣ ግን በዚህ ሰዓት ነው መጠንከር ያለብሽ። ራስሽን አትጉጃውን። እንዴ ልጠንክር ብለን በዚህ ህመሜ፣ በዚህ ላይ ደግሞ ባሌና እህቴ በዚህ ላይ ደግሞ ልጅ ያለች በመሀል ይ አምላክ ነው የሚሻ ተይ እንደዛ አይባልምሽ እንዲያውም ለልጅ ስትላቆየኝ ይሄ ነው የሚባለው ምንድን ነው ቆይ ምን አይነት ነገር ነው ምን አይነት ስድነት ነው እውልጅ ሰላም ስሚኝ አሁን ማልቀሱን ተይና ወዳክን ቤት መሄድ አለብኝ እኔ ደህና ነኝ እንደ እነሱ ስራ ገርሞኛል እናዶኝ ነው እንጂ እኔ ደህና ነኝ ደግሞ እንደምንም ብዬ ቤቴን አስመልሳለሁ፣ ለልጄ ስል አረገዋለሁ። አሁን ሁሉ ነገር ባንዲያ ታስቢ። ሰላም፣ ቀስ ብለሽ ስለ ሁሉ ነገር እናወራለን። በቃ እንዳለ እማርፍበት ሆቴል ውሰደኝ። ኖ ኖ ኖ፣ አይ ሆቴል ማ አይሆንም። እንዴ ከኔ ቤት ባይሆን ሄደሽ ታርፊያለሽ። አይ ግዴለህም፣ ግዴለህም ውሰደኝ አረቢቱ አውሪኝ፣ ቆይ ምን ሆነሽ ነው እንዴ? ዝም ምትይ ቆይ፣ አስደበርኩሽ ነገር አለ? አረቢቱ፣ እንደዚህ ላሽ አይባልም። ምንሽ ነው አንቺ? ስለምን አወራው? ያው ሰለኔና ስለአንቺ ፍቅር ነው። አይመስለኝም። ያው ልሳሌ ከኔ ጋርሞ ማፈልግ ከሆነ ከዚህ በላይ መጎዳት አልፈልግም። እሺ ማለት ቆያም ምን አጠፋው ታሊ ምንም። ዛሬ እኔ ቀኑ ደስ እያለኝ አይደለም። ልቤም ፍሯት ፍራት እያለው ነው። እኔ እያሉልሽ ምንም አትሆኝ ሻውል ቶይን ትችላለ። ዛሬ ከጀዶስ ጋር ፈታለን ነው፣ አብረሽን አትሆኝ? አይ እናቴ ትጠብቀኛለች። እሺ ልሸኝሽ። አይ ብቻ እ አክስቴ ለች እእ ዛሬ ቤቱ ክፍት ሆኖ ጠበቀኝ። አታስቢ፣ አንቺ ፈልግኝ እንጂ ከዚህ በኋላ ሁሌም በሩ ክፍት ነው። እንዴ አባዬ፣ አክስቴ ከኛ ጋር ልትኖር ነው እንዴ? አዎ፣ ከዚህ በኋላ ከእኛ ጋር ነው የምትኖረው። እና አክስቴ ሳይሆን እናቴ ብለሽ እንድጠሪያት ነው የምፈልገው። እንዲህ ነው እናቴ እያለች አክስቴ እናት መጥቶ ነው ወይስ ለክብር ነው? ለክብር አልሹ ለምንም አልሹ፣ ከዚህ በኋላ ሰናይት ሚስቴ ነች፣ ላንቺ ደግሞ እናትሽ። እያወራ ያለከው ግን እየታወቀ ነው አባቴ ወይስ ፕራንክ ነው? ፕራንክ ምናምን የልጆች ነገር ነው። እሺ እኛ ትልልቅ ሰዎች ነን። ትልልቅ ሰዎች ብትሆኑማ እንደዚህ አይነት ሐሳብ አታስቡ ነበረ። ስነስርዓት፣ አባትሽ እኮ ነኝ። ባሳደኩልስ ሰልቢ ነው ቆይ ማ ይሄ ሁሉ ነገር አውቃለች አ አውቃለሁ ከዛ ከውሽማዋ ጋር ሄደች። ስለዚህ አሁን አንድ እኩል ነን። በፍጹም እናቴ፣ እንዳንተ ባለ ያደለች ባመላው ማለት ነው ነው እኛ በእድሜ የሚሆን ባስተሳሰብ እንበልጥሻለን። ስለዚህ እኛ ምልሽን መስማት አለብሽ። አንደገና ልንገራችሁ፣ በእድሜ ትበልጡኛላችሁ፣ ባስተሳሰብ ግን አትበልጡኝም። ከዚህ በኋላ ከኔ ቃል ውልፈት ብቲ ከዚህ ቤት መውጣት ትከለከያለች። እናቴ እናት ጋ መደወል እፈልጋለሁ። ጎረም ሰው ልጅ ያልከ ወይ ታለህ? አይመጣም እንዴ ሰውን? በስንት ግጸጣ በጊዜ ነበር የሚገባው። ያው እንደ ልማድ ሆኖ ሊመጣ ነው። እናቴ የለውም ብዬ እሷን አመጣውለት፣ የምትፈልገውን ነገር ሁሉ እንድሰራለት እሱ ግን እንደምታዩ ሰክሮ ይመጣል። አይ የሷስ ሁለታ በገንዘብ የሚከፈል አይደለም። እንግዲህ እንተውና ያንቺን ጉዳይና ማቅር። ሰላም ቅድም እኮ እየሰማችሁ ነበር። ቆያንቺ የት ና ያረግሸው? አለ መሳቢያ ውስጥ። ግን እስካሁን አይደብቀውም ብለሽ ነው? ተይ፣ ጥሩ ጥሩ ነገር እናስብ። አለም ብለን ብናስብ ነው የሚሻለው። እሱማ በእጄ ከያዝኩት ምንም አያመጣም። ስለዚህ አንድ ቀን ተደብቀሽ ገብተሽ መውጣት ነው። ከዛ ኮ ቀስ ብለን እናስተካክለዋለን። እንዴ በሕግም ቢሆን እኮ እናስተካክለዋለን። አው እንደዛ ማድረግ ነው። ወረቀቱን ግን በጊዜ እጅሽ ላይ ማድረጉ ጥሩ ነው። እኔ ግን እዛ ሄጄ ማምጣት አልችልም ወረቀቱ። እንዴ መሄድማ አለብሽ። ይሄ እኮ የፈጋሽበት የቤትሽ ጉዳይ ነው። በቤትሽ ትቀልጃልሽ እንዴ? አይደለም እኮ እዛ ባገኛቸው ምገላቸው ነው የሚመስለኝ። ይኸው ልሽ አንድ ሀሳብ አለኝ። ለልጅሽ ደውይላትና እንድታቀብልሽ አድርጊ። ጥሩ ሀሳብ ነው ያልከኝ ምን ላድርግ? አልጠጣም ብዬ ነበር ጠጣ አሉኝ። ጠጠው ኧረ፣ ቁጭ በል ተረጋጋ። ልቀቂኛ። ተረጋጋ እንጂ ቁጭ በል ነው። ሰው እንዲደግፈኝ አልፈለግም እራሴ እንጂ። ኧረ፣ ተረጋጋ እና ቁጭ በል እስቲ። ግባ እናተኛ። ሰለሞን፣ ነገ እናወራለን። እናቴ ቤት የገባውን ሰው ማወቅ የለብኝም ምንድን ነው ወይስ እንዳውቅ አይፈለግም? ሰላም። እኔ እንዳለ ጓደኛ ነኝ። አረ የአባቴ ጓደኛ ምን ነው? አንተ የእናቴ ሬሳ ሳይደርቅ ሚስት? አረ እንደዛ አይደለም። ዝም በይ፣ ዝም በይ፣ ዝም በይ። አንተ ራሱ ዝም በል። ምንድን ነው በማታውቀው ነገር ገብተህ ዘላብደው። አረ ተረጋጉ። አረ ዝም በል፣ ዝም በል። አንዱም እሷ ከዚህ ቤት ካልወጣች እኔስ አረ ትመልሳል አንተ ራስ ገደል መግባት ትችላለህ። አንተም እሷ ተያይዛችሁ ገደል ማድረግ ትችላላችሁ። ነገር ነገር ያመጣውትን እኔ ነኝ እዚህ ሁሉ መንስ ያደረ እዚህ ውስጥ የገጥጥኳችሁ። በቃ ነው ሄዳለሁ። እኔ ሁሉ ነገር ይመጣል ብዬ አላሰብኩም። እኔ እኮ ተስተካክሏል ብዬ ነበረ። ቤት ያመጣውሽ ሰላም። በእውነት ምን እንደምልሽ አላውቅም ምንም ማለት እኮ አይጠበቅብህም ልጅ እኮ በእሱ ቦታ ሆነ ብታስቡ ትክክል ነው ትክክል ምን ሆኖ ትክክል እንዴ እኔ ቤተሰዎች ለመምጣት የለብኝም እንዴ ይሄ መናጢ ውሻ ተው በቃ እንዳለ እሱ እኮ ከፍቶት ሊሆን ይችላል እንዲህ የሚያደርገው እሱማ እርግጥ ነው ቢሆንም ግን ይህን አስከፍቶኛል በፍጹም እንዳለ እኔ አልገባም። የሆነ ሆቴል ውሰደኝ። በቃ ከተኛማ እንግባ። በዚህ ሰዓት ደግሞ ሆቴል አይገኝም። ከተኛ እኮ አይነሳም። ደግሞ ጠዋት ሲነሳ ይቅርታ እንደሚጠይቅሽ እርግጠኛ ነኝ። አዎ፣ እውነቷን ነው። ሰላም፣ የእናቱ ሞት በጣም ስሜቱን ስለጎዳው ነው። ቢሆኑም በቃ እኔ መኪና ውስጥ አድራለሁ። በፍጹም እንዴት ይመቻል? ሰላም፣ እኛንም አታሳዝኝ እንጂ እንዴት መኪና ውስጥ ተኛለሽ? በፍጹም ውጭ ነው የምታድረው። እኔ ምን ላድርግ ዝናሽ? ይሄ የተረገመ ልጅ እኮ ነው የሚያዋርደኝ። ካላ ገድየው ለመንግስት እጄ ልስጥ እንዴ? ተረጋጋ። በቃ የሚለበስ ላምጣላትና እዚሁ አረፍት በል። ና አንተም ግባ በቃ። እኔ መቼስ የሰው ሰው እያልገባ። አይ እኔ ሴቷ እሻላለሁ። አንተ ግባ እናተኛ። እኔ አብሬያት ውስጥ ገብቼ ተኛና። አረ በፍጹም አይሆንም። እንዴ እንዴት ይሆናል? አይ ሰውም እዚህ ከሴት ጋር ካየ ያለ ስም ስም ይሰጥሃል። እንዳለ ምንድን ነው የምንለባብሹ? የታባሽ፣ ልትሄጂ ነው? አውለቂ ለቂ፣ እባክሽ ዩኒፎርም ተለብሶ የት ይኬዳል? ትምህርት ቤት ነው ሄደው። በይ አርፈሽ ተቀመጭ። እሺ አባትሽ እስኪፈቅድልሽ ድረስ ከዚህ ቤት የትም ንቅንቅ ማለት አትች። አንቺ ነው ያልሽው፣ ድሮ አከብርሽ ነበር አክስቴ፣ አሁን ግን እንዳንቺ አይተርካሽ አላቅም። እሺ አሁን አፍሽን አትክፈቺ። አንቺ ምንድነው ልጅ በጠዋት ሚያነጨንጭሽ ዛሬ ትምህርት ቤት መሄድ አለብኝ አባ ማትሪክ እኮ ነው ያቺ እናትሽ ናች ትምህርት ትምህርት እያለች አጉል ነገር በአርፍሽ ቤትች ተቀመጪ። ኤውል ትምህርቴም ማቆም አልፈልግም። አስርት ዓመት ሙሉ የተማርኩት እኮ ነው፣ ምክንያት ነው። አንቺ ሰው የሚልሽ አሳይም አስረጃት። አንቺ ጋር ቁልፍ ካለ ተባበሪ እባክሽ እናት ቤት፣ ትሰሚኛለሽ? እኔ የእናትሽ እህትም የአንቺም አክስት አይደለሁም። እሺ፣ ዋክሽን በፈጠረሽ በሩን ክፈችልኝ። አልከፍትም። ወይ በሞትኩት! አሁን እኮ ነው ሊነጋ ሲል ሸለብ ያረጋኝ። እናት ማታ አስቀየምኳችሁ፣ በጣም ይቅርታ። ይቅርታ አርገንላል። ከዚህ በኋላ ግን ዳደግሞሽ። ሰለሞን ደግሞ ዛሬ ፈተና ናቸው አይደል? አዎ። በቃ እሺ። እንዴ የኔ ምን ልጅ እኮ ዛሬ ፈተና ናት። እንደውም አንድ ትምህርት ቤት ሳይማሩ አይቀሩም። ሰለሞን ሰለሞን፣ ቤቲ የምትባል ልጅ ታውቃለህ እናንተ ትምህርት ቤት? አውቃታለሁ እኛ ትምህርት ቤት ናት። በዛ ላይ ደግሞ ጓደኛ ነች። በቃ ይዘህልኝ ና በናት፣ እኔ እናቷ ነኝ። ኧረ ምንም ሀሳብ እንዳይገባሽ። እንዲሁም ለማታ መካሻ ይሆነኛል፣ ልጅ አብራኝ ከሆነች ማ ሌላ ምን እፈልጋለሁ? በቃ እሺ፣ ቻው፣ መልካም ምን አይነት ናየሽ? ምግብ ከፈለግሽ ሰርተሽ መብላት ነው። እኔ የሰራሁትን እንዲህ ብለሽ ትነኪና ወየውልሽ። እኔ እኮ ልብላ እኮ ብዬ እኮ አልጠየኩም። ለምንድነው ቀይ ማተኛን ሰላማት ወይ ሰላም ማለት እንኳን ሰላም ልትል ይቅርና፣ ቀኑን ሙሉ ስሰድብ ስነዘንዝ ነው ያለችው። ልጅ ስለሆነች ነው ዝም ያልኳት። ልጅ ባትሆን ኖሮማ ገድዬ ነበረ። የምጠብቅ ቤት እንደዚህ። እኔ እኮ በጣም የምወድሽ። አባቶች፣ ሁሉም አባቶች እኮ ከአንተ ቢማሩ ጥሩ ነበር። አያት አይደል? በቃ መማታት እኮ ነው የቀራት ይቺ ውሻ። ውሻማ አንቺ ነሽ። ያውም የእህትሽ ባል የምትል ከሰከሽ ውሻ። ስሚ፣ ከዚህ በኋላ ቀናበሽ እንዳትያት እገልሻለሁ።

ግደላት፣ ልጄ ግደላት። በቃ እባክሽ ጠሪውና እንዳለ ይዞኝ ይሄድ። ልጄ ጋር ልድረስላት። ቆያ፣ ይዞች። ተረጋጊ። ልጁ ናት፣ አይገላትም። ቆያ። ልጅሽ ምንድ ነው? ከቤት አያስወጡኝም። እንደገና ቤቱን በእሷ ስም ሊያዞሩት ነው። አሁን እንደገና ደግሞ በእህቴ ስም ቤቱን ሊያዞሩት ነው። እዚህም የመረጃ ላቀብልሽ ነበር ያለችኝ። እኔ ሀሳቢ ልጅ፣ ጥሩ ሀሳብ እኮ ነው። ቀጣይ ስደውል ደግሞ የአንቺን ሰነድ እንድታስቀምጥ ማድረግ ነው። በህይወት ካለች ነው ካገኘኋት። ተረጋጊ እባክሽ ተረጋጊ። አሁን ጥያቄ ሌላ ስል ከየት ታመጣለች ነው፣ ከየት ታመጣለች? አይዟትም። አሁንም እሷ እንዴት እንደደወለች እና እሷ ታውቃለች፣ በቃ እኛ ትንሽ ተዝናንተን ልንመጣ ነው እና እስከምንመጣ መጣ እቃውን አጣጥበሽ ቤቱን አጸዳርተሽ ጠብቂኝ እሺ። አጣጥቤ እጠብቃችኋለሁ። ስማኝ፣ ነገ እንኳን ቢያስ ትምህርት ቤት ሊድ ደግሜ መናገር አይጠበቅብኝም። ስለማይጠቅመች ነው የከለከልኩሽ። አባቴ አይደለ እንዴ ለምዴ፣ ልጅን ደስታ የምትነጥቀው እባክህ፣ እኔ መማር እፈልጋለሁ። ልጄ ነሽ እንደዚህ የማደርገው ስለምወድሽ ነው። ከእሷ ብትፈጠሪም እኔ ስላሳደግኩሽ ልጥልሽ አልቻልኩም። አባቴ ባክ አውረኝ፣ አንተና እናቴ እኮ ያሳችሁ ጉዳይ ነው ያላችሁ። እባክ የእኔ ሕይወት ግን አታመሳቅልብኝ እኮ። ባክ ትምህርቱ እንድማር ፍቀድልኛ። አይሆንም አልኩሻል። እናችን ማውራት ምንፈልገ ከእሷ ጋር እንደፈለግሽ አውሪ። እዚህ ቤት ብትመጣ ግን እገላታለሁ። የቤቱን ስራ ሁለታችሁ መስራት ካልፈለጋችሁ እኔ ነገ ሰራተኛ ይዤ እመጣለሁ። ሰሚኛለሽ? ምንም ይሁን ምን በእጄ ነሽ፣ የፈለግኩትን ማድረግ እችላለሁ። እሺ? ና ልጅሽ፣ አደግሽ ማለት ነው። ደፋ ቀና እያለች እናቷ ንብርል ታስመልስ ነው ማለት ነው። አዎ፣ አደገች። እኔ ምንም አልሆንኩም እናቴ። አንድ ቄል ጤቅሽ። አንቺ ግን ከሌላ ወንድ ጋ ተጋብተሻል መስማ። ማነው ያለሽ? የራሱን ህይወት ወደ እኔ አድርጎ አዙሮ ነገረሽ። አምንሻለሁ እናቴ፣ በፍጹም አንቺን ዜን ነገር እንደማታረግ ያውቃለሁ። እኔ ከሀኪም ቤት ካንሰር አለብሽ ተብዬ ስመለስ እሱ ግን ከህቴ ጋር ተኝቶ ነው ያገኘሁት ሄሎ ቢታኒያ ዝናሽ እባላለሁ እኔን አታውቂኝም አሁን የምታረጊውን ስሚኝ የእናትሽን ቤት ሊወስዱት ስለሆነ የእናትሽ ሰነድ ሰላሜቱ ጋር ነው ሰማሸተረ አሁን መፈልግ ትችያለሽ እንዴ እሺ እሺ ይሁን ይፈልገው ልጅ ይህን ነገር ታረጊ ካገኙሽ ይገሉሻል አውጥተችሽ ሰነዶቹን ጠብቂያቸው። እሺ እየፈለኩት ነው፣ ግን ን ያለው አገ አገት አሁ አግኝቸው አሉ እናቴ